ከሱዳን እስከ ሶማሊያ የተሳሰረው የጋዛ ሰንሰለት ጉድ አመጣ። እስራኤል ተከሰሰች፣ ኔታንያሁ በቁጣ ነደዱ። እስራኤል በመጨረሻም አደገኛ ክስ ተመዞባታል። በዚህ እልፎች እንደ ቀልድ ባለቁበት የጋዛ ጦርነት ውስጥ ያልተገመቱ ተካሂደዋል የሚል መረጃ ወጥቷል። በዚህ በኩል ደግሞ አፍሪካውያንና ጋዛን ያገናኘ አንድ አደገኛ መስመር ተዘርግቷል። አፍሪካውያን እየጮሁ ነው። አርባ ሰባተኛው የአሜሪካው ፕሬዝደንት ሆነው የተሾሙ ዶናልድ ትራምፕ እኔ የወሰንኩት ሁሉ ይሆናል፣ ያልተቀበለ ዋጋ ይከፍላል እያሉ ነው። ለመሆኑ አፍሪካና ጋዛ ምን አገናኛቸው? የትራምፕ ውሳኔና በእስራኤል ላይ የተነሳው ክስ ምንድን ነው? በትንታኔ የምንመለከት ይሆናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሸጋግራችሁ። የዝች ዓለም የፖለቲካ አካሄድ እጅግ ውስብስብና አስገራሚ ሁኔታዎች የሚከናወንበት እየሆነ መጥቷል። በማይገመት ፍጹም ይሆናል ተብሎ ባልታሰበ ሁኔታ የጋዛ ጉዳይ ከሱዳን ከሶማሊያ እና ከሶማሌላንድ ጋር ተያይዞ ተነስቷል። እስራኤልና አሜሪካ በጋዛ ያቀዱትን ለማሳካት የትኛውም አይነት አማራጭ እንደሚከተሉ ባመላከተ ሁኔታ እነዚህ የአፍሪካ ሀገራት ፍልስጤማውያንን እንዲቀበሉ መመረጣቸው ነው የተነገረው ውሳኔውን ሲወስኑ ሀገራቱ የግል ንብረታቸው አድርገው እንደሆነ ሆነው ነው የወሰኑት ሲሉ የሚናገሩ በርካቶች ናቸው። ምክንያቱ ደግሞ እነዚህ ሀያላን ሀገራት ይህን ውሳኔ ሳይወስኑ ሀገራቱን በፍጹም አላማከሩም በራሳቸው መንገድ ተጉዘው ነው ውሳኔውን የወሰኑት የሚል ምክንያት ይቀርባል። በእርግጥም አሜሪካ የራሷን ፍላጎት ለማሟላት የማትጓዝበት መንገድ አይኖርም። አልታዘዝም የሚለውን ደግሞ በእነሱ ላይ የተንጠለጠለ ኢኮኖሚውን እንዲወድቅና አስከፊ ሁኔታ ውስጥ እንዲገኝ በቀላሉ የዘረጋጅለት እጇን በመሰብሰብ ወደ ራሷ መንገድ እንዲመጣ ታደርገዋለች። አሜሪካና እስራኤል ፍልስጤማውያን እንዲሰፍሩባቸው የመረጡባቸው የአፍሪካ ሀገራት የትኞቹ ናቸው የሚል ጥያቄ ተነስቷል። ዋሽንግተንና ቴልአቪቭ ከጋዛ የሚወጡ ፍልስጤማውያንን ለሚቀበሉ ሀገራት የተለያዩ ድጋፎችን ለማድረግ ቃል ገብተዋል። አሜሪካና እስራኤል ከጋዛ እንዲወጡ የሚያደርጉት ፍልስጤማውያንን እንዲያሰፍሩ የአፍሪካ ሀገራት መንግስታትን ማናገራቸው ተገልጿል። አሶሽትድ ፕሬስ የእስራኤልና አሜሪካን ባለሥልጣናትን ጠቅሶ እንዳስነበበው ንግግሩ የተደረገው ከሱዳን ሶማሊያና ከራስ ገዟ ሶማሌላንድ ባለሥልጣናት ጋር ነው። ፕሬዚደንት ዶናልድ ትራምፕ ጋዛን ለመቆጣጠርና ለማልማት ያቀረቡትን እቅድ ከፍተኛ ተቃውሞ ማስተናገዱን ተከትሎ ባለፈው ሳምንት ፍልስጤማውያን ከጋዛ በኃይል እንዲወጡ አይደረጉም ማለታቸው ይታወሳል። ዋይት ሀውስ ግን ትራምፕ በራእያቸው እንደሚገፉበት ተናግሯል። ከባለፈው ወር ጀምሮ ከሁለቱ ሀገራትና ሶማሊያ እንደ ሉዓላዊ ግዛት ከመቆጥራት ሶማሌላንድ ጋር ሚኒስትራዊ ምክክር መደረጉን ነው ስማቸው እንዳይጠቀስ የፈለጉ የአሜሪካና እስራኤል ባለሥልጣናት ለአሶሼትድ ፕሬስ የተናገሩትም። ዋሽንግተን እና ቴላቪቭ ከጋዛ የሚወጡ ፍልስጤማውያንን ለሚቀበሉ ሀገራት የፋይናንስ፣ የዲፕሎማሲና ደህንነት ድጋፍ ለማድረግ ቃል ገብቷል ተብለዋል። ትረምፕ በመጀመሪያ ሥልጣናቸው ዘመናቸው አረብ አገራትን ከእስራኤል ጋር የአብርሃም ስምምነት እንዲፈራረሙ ሲያደርጉ የተጠቀሙትን ስልት በድጋሜ ለመተግበር እየተንቀሳቀሰ መሆኑም ተገልጿል። የፍልስጤማውያኑ ከጋዛ መፈናቀል የሚደግፉት የእስራኤል የፋይናንስ ሚኒስተር ቤዛሌል ስቲሞትሪች ከሰሞኑ በሰጡት አስተያየት እስራኤል ፍልስጤማውያኑን ሊያሰፍሩ የሚችሉ ሀገራት እየለየች ነው ማለታቸው ይታወሳል። በእስራኤል የመከላከያ ሚኒስቴር ስር በጣም ግዙፍ የስደተኛ ጉዳይ እየተቋቋመ ነው ማለታቸውም የትራምፕ ቅዳ ተፈጻሚ ለማድረግ እንቅስቃሴ መቀጠሉን ተመላክቷል። ፍልስጤማዊያን እንዲቀበሉ በአሜሪካና እስራኤል ጥያቄ የቀረበላቸው ሀገራችስ ምን ምላሽ ሰጡ? በፈረንጆቹ 2020 ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን በአብርሃም ስምምነት ለማደስ ከተስማሙት ሀገራት አንዷ የሆነችው ሱዳን ለፍልስጤማውያን መስፈሪያ ግን ቦታ እንዲሰጡ ጥያቄ ከቀረበላቸው ሀገራት አንዷ ናት። በ2020 ስምምነት መሰረት አሜሪካ ካርቱምን ሽብርተኝነት በመንግሥት ደረጃ ከሚደግፉ ሀገራት ዝርዝር ውስጥ አስወጥታ ዓለም አቀፍ ብድር እንድታገኝ ብታደርግም በሱዳን ጦርነትና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው ጦርነት ከቴላቪቭ ጋር ግንኙነቷን በሚፈለገው ደረጃ እንዳታደስ አድርጓታል። አሜሪካና እስራኤል ፍልስጤማውያንን በጦርነት ውስጥ ወደምትገኘው ሱዳን እንዲያመሩ የሚያቀርቡት ሀሳብ ከፍተኛ ተቃውሞ እንደሚያስተናግድ ቢጠበቅም ለካርቱም መንግስት የብድር ስረዛ፣ የጦር መሳሪያ፣ ቴክኖሎጂና ዲፕሎማሲያዊ ድጋፍ ማማልያዎች ሊቀርቡ ይችላሉ። የሱዳን ጦር የፈጥኖ ደራሽ ለመምታት ድጋፍ እናደርጋለን በሚል ለቀረበለት ሀሳብ አሉታዊ ምላሽ መስጠቱም ነው አይነሱትም። የሶማሌላንዱ አዲሱ ፕሬዚደንት አብዱራማን መሐመድ አብዱላህ ዓለም አቀፍ እውቅና ለማግኘት ቅድሚያ ጉዳይ የሚሰጡት እንደሆነ ተናግረዋል። አሶሼትድ ፕሬስ ያነጋገራቸው ስማቸው እንዳይጠቀስ የፈለጉ የሶማሊያ ባለሥልጣናት ግን ሞቃዲሾ ከጋዛ የሚያፈናቅሉ ፍልስጤማውያን በምታስጠልልበት ሁኔታ የተደረገ ምክክር የለም ብለዋል። በሌላ በኩል ደግሞ እስራኤል ክስ እየቀረበባት እንደሆነ ተሰምቷል። እስራኤል በጋዛ የዘር ማጥፋት ተግባር ጾታዊ ጥቃት ፈጽማለች ሲሉ የተመድ ባለሙያዎች ናቸው የከሰሱትም። ሪፖርተር እንደገለጸው የእስራኤል ኃይሎች ፍልስጤማውያንን ልብሳቸውን በመግፍከፍ በአደባባይ እርቃናቸውን እንዲታዩ አድርገዋል። ወሲባዊ ጥቃት ፈጽመውባቸዋልም ተብሏል። እስራኤል በጋዛ የዘር ማጥፋት ተግባር ጾታዊ ጥቃት ፈጽማለች ሲሉ የተመድ ባለሙያዎችም ከሰዋል። የተባበሩት መንግስታት ድርጅት ባለሙያዎች እስራኤል በጋዛ ጦርነት ወቅት የሴቶችን የጤና ተቋማት በስልት በማውደም በፍልስጤማዊያን ላይ የዘር ማጥፋት ተግባር ማካሄዷን፣ ጾታዊ ጥቃትን እንደ ጦርነት እስትራቴጂ መጠቀሟን በትላንትናው ዕለት ባወጡት መረጃ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አድሏዊ ጸረ ጽዮናዊ ነው በማለት የሪፖርቱን ግኝት ውድቅ አድርገዋል። ተመድ ሽብርተኛው ሐማስ በፈጸማቸው በሰብአዊ ላይ የተፈጸሙ ወንጀሎችንና የጦር ወንጀሎች ላይ ከማተኮር ይልቅ እስራኤል ላይ በሐሰተኛ ክስ ድጋሜን ማጥቃት መርጠዋል ብለዋል ኔታንያሁ በወጡት መግለጫ። የእስራኤል ባለሥልጣናት የወሊድ መጠንን ለመቀነስ ያለሙ ክልከላዎችን በመጣል ጭምር የፍልስጤማውያንን የወሊድ አቅም በማዳከም በሮም ስታቱና በጆኔሳይድ ኮንቬንሽን የዘር ማጥፋት ተግባር ውስጥ አንዱ የሆነው ተግባርን ፈጽሟል ሲል ምስራቅ ኢየሩሳሌምና እስራኤልን ጨምሮ በእስራኤል በተወረሩ ቦታዎች ላይ ምርመራ ያደረገው የተመድ ነፃ ዓለም አቀፍ ኮሚሽን በሪፖርቱ አውጥቷል። በሕክምና አገልግሎቶች ላይ ገደብ በመጣሉ ምክንያት የእናቶች ሞት መጨመሩንና ይህም የሰው ዘርን ከማጥፋት ጋር የሚስተካከል እንደሆነ ኮሚሽኑ ጠቅሷል። ሪፖርቱ እንደገለጸው ሐማስ ጥቅምት 7 2023 በእስራኤል ላይ ጥቃት ማድረሱን ተከትሎ የእስራኤል ኃይሎች በሐማስ ላይ በከፈቱት ዘመቻ ፍልስጤማውያንን ልብሳቸውን በመክፈፍ በአደባባይ እርቃናቸውን እንዲታዩ አድርጓል፣ ወሲባዊ ጥቃት ፈጽሞባቸዋል። እስራኤል ግን የቀረቡባትን ክሶች አስተባብላለች። አሁን በጋዛ ያለው ሁኔታ እጅግ ውስብስብ እንደሆነ ወጥቷል። አሜሪካ በሽብርተኝነት ከፈረጆቹ ሐማስ አመራሮች ጋር ለመጀመሪያ ጊዜ ጸጥታ ንግግር ማድረጓ ይታወሳል። ሐማስ የአሜሪካና የእስራኤል ጥምር ዜግነት ያላቸው ታጋችን ለመልቀቅ መስመመቱን አስታውቋል። በጋዛ ሕይወታቸውን ያለፈ አራት አሜሪካውያን ታጋቾች አስክሬን እንደሚያስረክብም ነው በዛሬ ዕለት ባወጣው መግለጫ ያስታወቀው። በጋዛ የሚገኘው የመጨረሻው የአሜሪካው ዜጋ ያለውን ታጋች እና የአራት አሜሪካውያንን አስክሬን ለመልቀቅ ግን እስራኤል ከሁለት ሳምንት በፊት የዘረጋችውን የእርዳታ መተላለፊያዎች መክፈት አለባት ብሏል። ሐማስ በቅርቡ በሽብር ከፈረጃቸው አሜሪካ ባለሥልጣናት ጋር ለመጀመሪያ ጊዜ የቀጥታ ንግግር ማድረጉ ይታወሳል። ፕሬዚደንት ትራምፕ የታጋቾችን ጉዳይ በተመለከተ ልዩ መልእክተኛ አድርገው የሾሟቸው አዳም ቦለር በዶሃ ተካሂዷል ስለተባለው ሚስጥራዊ ንግግር ማብራሪያ መስጠታቸው አይዘነጋም። የፍልስጤሙ ቡድን በጋዛ ታግቶ የሚገኙ የ21 ዓመቱ ኤዳን አሌክሳንደርም ሆነ የአራት አሜሪካን ዜግነት ያላቸው ታጋቾች አስክሬን ስለሚለቀቁበት ጊዜ ዝርዝር ማብራሪያ ግን አልሰጠም። እስራኤልና ሐማስ በሦስት ምዕራፍ የሚተገበር የተኩስ አቁም ስምምነት ላይ ደርሰው ከፈረንጆቹ ጥር 19 ጀምሮ ተፈጻሚ ማድረግ ጀምረው የመጀመሪያው ምዕራፍ ከሁለት ሳምንት በፊት